ሰላምህ እንደዚህ ላለማወቅ እኮ ችግሩ ይሄ ነው። ሁለት ያልተማረ ሰው እና አንድ የተማረ ሰው እንዴት አብሮ ቁጭ ላል ትፈልግኛለሽ እንዴ? በፍቅር ስስክርስቶስ በጣም የምታስጠላኝ አሁን ለዚህ ነው። ድር ትደብረኛለህ። በቃ የምታወራው ናታች በቃ ሲያስጠላኝ በቃ ምን ማውራት እንዳለበት እንኳን አያውቅም። ምን አባንተ ፈልጋለሁ። ከርታታ አያናዳችሁ ገስ እትዛዙ አስወጣሁት። ወጣው የቅርታ መጠየቅ አለብህ። አራዳው ዱርዬውም ዱርየው የሚወድሽ የሚወድ ስለሆንሽ ወንድና ስማርት የሆነ ሰው ተጠንቅቆ ይዝሻል። ማይዝ ሰው ካለ ደግሞ ቻው፣ ደህንነት። ከኋላችን ብዙ ቢሊየነር አለ። ቻው፣ ደህንነት። አፓርትመንት፣ ሌትስ ጎው ካሊፎርኒያ እኔም በቃ ከዚህም በኋላ ምንም አገባም አይመስለኝ። ረጅም አመት አየው የሚመጣ በጠቅለላ ብብቱን አበጥሮ የሚመጣ ራሱ ሁሉን እንዴት እንደማሳቀው ሲያወራኝ ማርያምን እያስጨነኩኝ መቀለድ እንኳን አልችልም እንደጓደኛ ከሰው ጋር

የዚህ ሀገር ልጆች ደግሞ ሪስፔክት ይፈልጋሉ በጣም፣ እና የዚህ ሀገር ልጅ አይደለም ማንኛውም ሰው፣ ማንም ሴ እኔ ትቻለሁ። የድሮ መስያት ነው። አንንዚገር ስላደቅ ስላደቅ ለማንም ሰው እኔም በደንብ ትሪት የምታደርገኝ ወይ የተለየ ከሆነ እኔ ጭቅጭቅ ንዝንዝ አልፈልግም። አንድ ሰው ሄዳለው ካለ ሂድ፣ በሩ ክፍት ነው ነው። በሴት ግን ስለ ሌላ ንሳትም አልፈልግም። አብሮኝ የነበረ ሰውንም አውርጄ ማውራትም አልፈልግም። ድራማ ኤኒቲንግ አልፈልግም። በቃ ማይላይፍ በቃ። ጥሩ ጊዜም ከሆነ ያችን ጊዜ እንደ ጥሩ ነው ማየት ያለብን እንጂ ሪቬንጅ እና ይሄ ካርማ ምናምን እየዝን ድራማ የምንፈልግ ሰዎች አለን። አይ ዶንት ኒድ እንደዚህ አይነት ነገር። በእንደዛ አንድ ሰው ሲመጣ ደግሞ ከዛ በላይ ነው ደብል ትሪት ማድረግ። ወላድ በድባብ ትሄድ ነው፣ ከሄደ ራሱ ጉዳይ። ማንም ሲቆጥር ባርኮን እና ማን ሲወለዱ እኮ ባርኮን፣ ሲሄድ እኮ አማንን ሌላ ሰው እንድጠብሰው ነው እኮ። እና በየቤቱ አሉ እኮ የተለያዩ ሰዎች ቤተሰብ ተብሎ አምስት ሰው ሲወለድ እኮ አምስቱ ለአምስት ሰው ነው የተዘጋጀው።

ብሔርተኛ አይደለሁም፣ በብሔር እንዳትወስዱ ጋይስ። ግን አንዳንዴ ምንድን ነው፣ አብረን ስላደግ የጭካኔ መንፈስ እንኳን አይኖረውም ያ ሰው በቃ ያድጋል። አትሊስት እንደ ወንድምህም ትሬት ትደራረጋለህ። እኔ አገር አቋርጬ እየሄድኩኝ እዚህ የምታገል ለማን ብዬ ነው እንዴ በዛው? ሾርንዬ አንዴ ቆይ አንዴ ቆይ ዱንጋሻ ከመላሻታ ቡሩባ እንዳንዳን ይሄ ማለታው ምንድን ነው? የገባ የክፉ መንፈስ የለም፣ ሳቅ ጨዋታ ነው። መልክሽም አዲያት ሊያወጡብሽ ነው፣ አርፈሽ ቁጭ ነይ እኔ ነገርኩሽ። እኔ እናንቺ የአክስቴ ልጅ ባትሆኝ እንደውም ጉዱን ሊወቁ አይደል የአክስቴ ልጅ ነሻ ስጋዬ ባትሆኝ ወይ አቤት፣ ዛሬ ነበር መጥቼ የምነጠፈው ግብዳ ዳይመንድ መጥቼ እንደ ነችክ አይገኝም እኮ በአለም ላይ እንደ ጨዋችክ። ያውም እንደዚህ ተፈራግታ ቆንጅዬ ምናምን ታብታብ አድርግ ምናምን አንበሳ እየወረደች ከሰው እኮ በሙሉ እኮ የለም አንቺ ጋር ነው የሚመጡት። አንቺ ታብታብ ስለማታስደረግ ላጥ ብሎ ይሄዳሉ። ለምን መሰልሽ? አትሰጭም፣ አትሰጭም ስለዚህ ዝም ብለሽ አሁን ፈታ በይ። ምንም ችግር የለውም። ሁሉ ነገር ፈታ ይላል በእርግጠኝነት። አንደርስታንድ እንደሚደረግ አድረን ነው የምናየው። ቲሞሮ ኒውስ ኒውደይ ነው ቤቢዬ፣ እንጫወት በኋላ። አይ ካም ሶሪ ቤቢ ሊወጣል ስለሚችል ዝም ብለን እንቀጥል። እንደ በግኖር ተብዬ እንደምንደ ነው ሚኖረው። ያዝ እንግዲህ፣ እኔም ኬክ ልቁረስ ምን እኔ ማርያምን ነው የምላችሁ፣ ድሬ ብዙ ጊዜ ማለት ነው ሪሌሽንሽፕ፣ እንደዚህ አንተ እኮ ተወደዋለ እሱም ሊወደ ይችላል ምናምን። ግን አንዳንዴ የበፊቱን ሪሌሽንሽፕ ለምን ተውሹ ብትለኝ እኔ ጭቅጭቅ፣ ግብግብ፣ መሯሯጥ፣ ቤት ውስጥ መፈነካከት ምናምን ሰልችቶኝ ነው። አንተ ስርቅ ደግሞ የተሻለ ነገር ነው የምታመጣ እንጂ ሰላሳ ሰዓት ኝኝ ባክን ፎርስ ሜድ ይሄ በጣም ዲስከስቲ የሆነ ነገር ነው። ጋይ ሴ ቶክሲክ የሆነ ነገር መመላለስ በቃ አይ ዶንት ላይክ እንደ ነገር በጣም ነው እኔ የሚያመኝ ያመኛል። ሁሉ ማለት ነው አንድ ልጅ መላለች ይመስለሽ አንድ ልጅ መላለች ይመስለሽ አንድ ልጅ መላለች ይመስለሽ ከፍቅረኛዋ ጋር የሆነ ልጅ አፈቀረች አግብታ ነበር እና የሆነ ልጅ ወደደች ና እኛም ጓደኛ ወደደችው። ከዛ ያኛው ባሏ በጣም ኃይለኛ ነበረ። በጣም ይሰድባታል፣ ይቆጣታል፣ ምን ይላታል፣ በቃ የሆነ ዲስሬስፔክት ያደርጋታል። ወልዳለት አልጁ ናት ከዛም በኋላ የሆነ ልጅ ወደደችና በጣም ትሪት መጀመሪያ አካባቢ ያደርጋት ነው። የሆነ ሰዓት ላይ ሀሳቡን ቀየረ። እሷ ተመቻት በቃ ሳቅ ጨዋታ ያሳያታል ምናምን። ከዛ የሆነ ጊዜ ላይ ተጣሉና እኔን ለማስታረቅ የሄድኩ ማለት ነው። ሲሄድ ሪ ልች እኔ ናፍቆኝ ደውልለታለሁ እሱ እየትነበርሽ እየጠጣሽ ሳቅሽ እንደዚዎች ምናምን ልስ ቀየር ሹራምን አላበዛም ማለት ላይ ንጠላች ውስጥ ደማ ላ ሴት ልጅ ትክክል ሴት ልጅ ቦይፍሬንዷ ጋር የምትደውለው ወደደም ጠላም ቦይፍሬንዷ የእኔ። አሁን አጀንዳር ግን አንቀጥልም። በቃ ሙዚቃ አዘጋጅልኝ እስከዚያው። እማታስበውን ነገር አሁን ጭራሽ ለስ ላይክ አለ፣ የልጆቼ አባት አለ እኮ አትክደውም አይደል አለ፣ ልጆቹን ሲፈልግ ማየት ይችላል፣ እኔም ለልጆቼ ፍቅር መስጠት አለ። አስር ጊዜ መመለስ ያልፈልገው ልትመልሹ ነው እያልክ አስሬ ጭንቅላቴ ላይ የምትፈጥርብኝ ከሆነ ነው እኔ ብዙ ጊዜ አወራለሁ። ሪሌሽንሽፔ ላይ የገጠመኝን ነገር ሳወራ እንደ አዋቂም እንደምንም የምታዩ ሰዎች አላችሁ። እያወቁ ሳይሆን ከኤክስፕሪንስ ነው ማወራችሁ። አሁንም እኔ ይሰራል ብዬ የሆነ ነገር ሞክራለሁ። ካልሰራ ግን ግብትነት አይሰማኝም ጋይስ። አትሊስት ያላየሁትን ነገር ሂጃ አይቸዋለሁ። ይጠቅመኛል አይጠቅመኝም፣ የቲክታክ ህዝብ አወቀ አላወቀ የውጭ ሰው እሱ ነው። በጣም ችግር ጭንቅላታችን ላይ የሚፈጥርብን ጋይስ፣ እዚህ ጋር ቁጭ ብለሽም ደግሞ የወደድሽው ሰው ካለሽ ኢኒቱ ስታርት ከማሜ ጋር ኮምፔር አታርጊኝ። እኔ በቃ ከፈለግሹ ከወደድሽው አንዳችሁ አንዳንድ ደግሞ አንዴ በናት የምትፈልጊው ከሆነ የሆነ ነገር ካለሽ እንጂ ጎስታርት በቃ ስለ ማሜ መጠየቅ አይጠበቅብሽም። አንተማ ትወዳታለህ። እኔ እኮ ሴቶቹ የምታስቁኝ ደግሞ ትወዳታለህ ካለ እሷን መኖር አችልም ትያለሽ። የልጆች ይን አባት ሂደሽ በዛ በጎን ይሄኛውን ደግሞ በዚህ ትሄጂና እሷንማ ታፈቅራታለህ ከእሷ ውጭ ሴት ያለም አይመስል። እንደዚህ እንዳለ ካወቅሹ ምን አባሽ ነው የሚያስገባሽ? ተመልሰሽ ሂደሽ ምን ያስገባሻል? አንድ ሰው እኮ ይክንትል የቆረጠለት ሰው እኮ ስለዛ ሴትም አያወራም በቃ። እዚህ ጋር ቁጭ ብላችሁ አንደር ከበር በዩዘር ታይኛለሽ ሀገር አቋርጠሽ እዚህ ቁጭ ብለሽ ከዛ እኔ፣ ማንኛውም ወንድ ቢመጣ ከሱ የበለጠ ፍቅር የለብኝም። ፍቅር ሲሰጠኝ ነው ፍቅር የምሰጠው። በጥሩ ወይ ደግሞ ትሪት ካላደረገኝ እንደዛው ነው፣ ትሪት ማድረግ ነው። ሄደብኝ ብዬ አላለቅስ፣ ሊመለስ ነው ብዬ አላለቅስም። ሲሄድ ይሄዳል ነው። እኔ ህፃን ልጅ አይደለሁም፣ አይቻለሁ። እስከሞት ድረስ ፍቅር ያየው ሰው ነኝ እኔ የገዛ ጓደኛ የመጀመሪያ ጓደኛዬን ሽፍታ ነው የገደለብኝ ብያቸዋለሁ። አባዱላ ጎንደር አዲስ አበባ ሲነዳ ሽፍታ ነው የገደለው። ያንን የመሰለ ልጅ ሲሞትብኝ ምንም አይነት ያንን ነገር ከተቋቋምኩት እንዴት ነው አሁን ሰው ሲመጣ ላይፌ ላይ ሄደብኝ ብዬ ማለቅ ሰው በቃ፣ አይቻለሁ። ላይፍን ከአንድ ሁለት ሶስት ወንድ አየሁ። አሁን በቃ አልጠቀመኝም ካልሆነ ሪሌሽንሽፍ አልሆንም ነው በቃ። ቁጭ ብዬ ግን ነጠላ ለብሼ ራሴን ጥቁር ክስት ብዬ

እኔ በደንብ እኔ ምንም ሳልሰራ ጄን ስሞ ትሪት እያደረገ የሚመጣ አለ ላይፌ ላይ ከፈለኩት እኔ ይውልሴ አደ እዚህ በቃ ቁጭ ስልፌ ሲሰማ ባራረጉኝ እኮ በእናታችሁ ነገ ሌላ ቀን ነው ሚ ይላል። ይሄ ነው እኔ የምለው። በቃ ሀፒ ማዘርስ ዴጋሽ። ዛሬ እንግዲህ የእናቶች ቀን ነው። እናትነት ትልቅ ስጦታ ነው። በነገራችን ላይ እንኳን የእናቶች ቀን በሰላም አደረሳችሁ ላለን እንግዲህ ፍቅር ፍቅር የሚባለው እንግዲህ ምንድን ነው ፍቅር ዋናው ጭቅጭቅ ሲኖረ ነው ጭቅጭቅ የሌለው ፍቅር የለውም ምናምን ብዙ ነገር ይኖረዋል አድሮ ነው ማየት እንግዲህ ነገ ደግሞ ተዋት ሌላ ነገር ነው እንግዲህ ግብድ አበባ ሊመጣ ይችላል ይቀጥላል እኔ እየወደድኩም እንለያለሁ። ድሬው ማርያምን ነው እንደዚህ እኛ አለሽ እኔ እና አንቺማ መቼም አንለያያት። እንደዚህ አልኩ ማለት እኮ አልወደውም ማለት አይደለም፣ እወደዋለሁ። ግን በቃ እኔ እና አንቺ መቼም አንለያይም። ለቀብር ነው የምንለያየው። ወይ ትቀድምኛለሽ ትቀብሪያለሽ፣ ወይ ቀብር። እሺ፣ አንለያያትም። እንደው አንተው አንተው ተፈር ወይ ቁመን እንቀራለን ወይ ዳር እንጂ እኔ ምንም እኔ ላይም ጥቁር ዶሮ አዙሮሽብኛል። አንቺ ላይ ምን እንደዞር አለ ሙሌ ደግሞ ጊዜ ጠብቀህ የምትመጣው ነገር አለ። እንደት ነሽ አባት? ብብትሽን አበጥተሽ መታሽ የጎንደር ሰው ሲባል የለም፣ የለም ገና ነው። ወየ ነው ጠፍረህን ሁሉ ተከርክመህ ማታ ላይ አሁን ወየ ቤብዬ ይመጣል ፌስታይም ይመጣል ስል ነው። ድህነት አሁን ተሰለፈ። ጎንደር በጠቅላላ ከአዘዞ እስከ ወልቃይት በጠቅላላ ተሰልፈው ከምን ወደ በሬ ነጋዴ ገባሽ ማምዬ? የፈለገው ለምን የማረቆ በርበሬ አይነግድም? ግድም ታስተዋለች። ቴኳንዶ ላስገባት ነው እንዲ ማ ማምዬን ቴኳንዶ ላስገባት ነው። አሁን ቴኳንዶ ላስተምራት ነው። እንዲሁ ምታ ብላ በቃ ዘራ ምጥሩ እንዲሁም ልል ጠጠዋለች። በቃ በሄዲንግ አንድ ጣብ ታደረገዋለች። ስማ፣ አረ ትናንትና እየጠየቅኩህ ነበር፣ የት ጠፍተህ ነው ቶቶቶ ያኛው አይሆንም፣ አይሆን ሌላ መጥቶ ነበር፣ የሀገር ሰው መጥቶልኝ ነበር እሱን እያዋራሁት። አይሆንም እንግሊዘኛ ይበዛብኛል። በትርጉም ማፍቀር አልችልም እኔ፣ በትርጉም አልችልም እኔ። ይኸውልሽ እሷን ትራንስሌት እስካረግ ድረስ እኔ ፍቅሩ ጠፍቶብኛል። እንግዲህ ልቤ ማወረው ነው በዚህ ሁኔታ ማጥላት እንድትሄድ አልፈቅድልን። እንደ በግ ኖሬ ተበሄ አናታችሁ ላይ ነው ሚወጣው አናት ላይ ገና ብዙ አበባ ይላክ፣ አበባ ይላክ። አንቀበልም፣ ወንድሞች አንቀበልም ብለዋል በይልኝ። አበባ ይላክ መጀመሪያ ህዝቡ እንዳለ። እንስሳት ጋላቢና እንስሳት ሻጭ ሆነን ልናርፈው ነው እንዴ? አሁን ደግሞ በሬ ነጋዴ የምት በአንድ እኮ ድሬውን እረኛ ያረግሽው እኮ ያተይም እንደ

ድሬውማ ዛሬ ሰርግ ነው። አረ የለም ወፌ የለም ጨዋታ ነው። ሙድ እያዝኩ ነው። እኔ አልፈልገውም። ራሴ ፍቅረኛ አለችኝ እራሴ ነች አለ እግዚአብሔር። ሙድ እያዝኩ ነው። እሷም የሀገራችን ልጅ ነች። ጊፍት ልትሰጥሽ ነው የመጣች ትወድሻለች። እህትሽ ነች። እኔ አህፍ ገርልፍሬንድ ሜሬጅ አድርጌያለሁ። ኢትዮጵያ ሂጅ ሾርንዬ ታውቂ አይደል? በውስጥ መስመር አንቺ ደግሞ ታ እኔ እኔ አልፈልግም ከቲክታክ ልኝ ሲስተር ናት። ያዛት ልመጥ እንጂ አንተ ቁሞ ቀር ነገር ስጠኝ ነው ደስ አንበሳ እርጉልኛ እንደዚህ ንዴት እንደዚህ ታስነፋሽ ነው ደስ የሚለኝማ። ናውረን ግን ምን ይቻላል። የምሄደው ነገር ስንት ሰው ጆፌ እንዳለበት ለማወቅ ያክል ነው ይለኛል። እኔ በቃ ተናገርኩ፣ በይፋ ተናግር ያለው ከዚህ በኋላ ካገባው የጎንደር ልጅ ነው ማገባው። ብሔርተኛ አይደለሁም ግን የራሴ ሰው ማለት በቃ በፍቅር መቼም ይኸውልህ፣ ነገር እኔ ጆፌም እዚህ ጋር አይጣሉ አይጣሉ፣ ቁጭ ብለህ ማየት ነው። ሰዎቹ ሁሉ የፈላጊ ያላቸው ጋር ስትል አምጥተኸዋል። እንግዲህ ወቷን ጋር ስትል ማነው ያመጣው? ምንድን ነው እየተካሄደ ያለው? እኔ ካላንቺ አልኖርም፣ አይመለከተኝም። ምንድን ነው እየተካሄደ ያለው ነገር? ማምዬ በግልጽ ትነግሪኛለሽ። ምንም እየገባኝ አይደለም። የምትመለስ ድረስ ለአንቺ ብለኸኝ እንጂ

እሺ መልሼሻለሁ። ቆንጆ ቡቱ አትነጅሱኝ ብያለሁ። ማሚዬ ዛሬ አንቺ ቤት ነው የተጠራራ ነው። ብዙ ነገር አለ። ተጋባዥ ድምፃውያኖች ይመጣሉ። እነ ነቅዲ ምናምን ከመድረክ ጀርባ ናቸው። ትንሽ ቆዩና ሳር እየበሉ ነው፣ ይመጣሉ። ምግብ ልሰራ ውጥቸው ወ ቁጭ ብዬ ቀረሁ። እየሰራሽን ጮት ወይንስ ዘግተሽው አ ብማብህ ብዙም አላት የእኔ ግን። ታይሚንጌ ግን አይገርምሽም? ፓፓን አስገቢ ውና አንጫወት። ስሚ ማሚዬ፣ ታይሚንጌ ግን አይገርምሽም? ይሁንሽ ታይም አለችኝ በቃ፣ የምናጫወት እንደ ጋይስ፣ ስድስት መቶ ሰው አላችሁ፣ እንጫወት እንደ ኧረ፣ ማዘርስ ዴይ ነው። ጎሉን እያወረዳችሁ ጋይስ ፕሌስ ጎ። ሀፒ ማዘርስ ዴይ ማሚዬ፣ በእውነት እስቲ አውርድ እስቲ አንዱ ያ አረኔ ጋም እየደወሉ ነው ማሜ ምንድን ነው ጻን ነገር ነው ምን እኔማ በወለኳት ኬፕታፕ ደስ ይላል